ሰላም ሰላም ውድ ቤተሰቦቼ እንደት ናችሁ? እኔ በጣም ደህና ነኝ። ከሁሉስ ፋለ መድኃኒዓለም እንግዲህ እሙ ልብስ ያው ያገር ባህል ልብስ ስለጀመረች ሪፖርት ልታደርግልሃለች፣ ደውዬላታለሁ። ልመጣ ነው። እንግዲህ የማደርገው ሰርፕራይዝ አብራችታው እንዳላችሁ ሰርፕራይዝ አደረጋለሁ። ነው እሷ እየመጣች ነው አሁን፣ ደውዬላታለሁ፣ እየመጣች ነው። እኔ ወዲህ ነኝ፣ እሷ ደግሞ ተቀበላለሁ ተባለ። እሷ ተቀበላለሁ፣ እኔ ወዲህ ነኝ

ከፊል ስለምታበረታቷት እና አይዞች ስለምትሏት በጣም ነው የሚያከብራቸው። ወዳቸዋለሁ እስከምትመጣ ድረስ አብራችሁ ቆዩ። እኔ ልደውላት አሁን ቀረች ብ ገና ቅድም ነበር የደውልኩላት አልመጣችም። ስጦታው በስጦታ እንኳ ብትል ልንበባለሁ ከኢትዮጵያ እስከ አሜሪካ ይሄ ፖስታ ቤቱ። እኔ ሽቦኔን እና አበሻዬን አስተላልፌ እየመጣሁ ሳለ አ ያገሬ ነው ስመጣ አጋጣሚ አምሮ አውቀውኝ በዚህ አጋጣሚ በጣም ፈጣን ነች። በጣም የሚሰራን ሰው ማበረታታት ነው፣ እውነቴን ነው ማርያምን። በጣም ፈጣን ትሁት። በዚህ አጋጣሚ የኢትዮጵያ ፖስታ አገልግሎት አቅብ ስለሆነ ነው።

በቃ ይህች ከዚህ በኋላ ይህች መስቀል ይበርስድብኝ። ነገር ውድ እኮ ነው ነው በጣም ውድ ነው አይደለም? ውድ ነው፣ የጠገራ መስቀል እና ጥቱም ተመሳሰሉና፣ በተለይ ያደጋችሁበት ሰዎች ታውቁታላችሁ። በአሁን ሰዓት በጣም ውድ ነው የጠገራ መስቀል ማለት ነው። ስለዚህ ከዚህ በኋላ

መስቀል ነው እንግዲህ፣ ጠገራ ምላት በመሰል ውድ ንጹህ፣ በቃ እስከ መቼም አይቀይርም። ይሄ ትክክለኛው በእጅ በጅ ጥበብ የተሰራው። ተመሳሳዮች አሉ የሚገዙ በተወሰነ ቀን ቆይና የሚቀይሩ። ይሄ ግን ትክክለኛው ብሩ ነው። ስለዚህ እንግዲህ አሁን ክንድ ላጣራው አይደል የዘሩ

ደሞ ከልብስ ጋር ካሜራውን ራሱ እስከማየው ነው ጨቆልኩ ፍቴን ማለት ዞሮ እስከማየው በጣም ያምራል። በጣም አመሰግናለሁ እግዚአብሔር። ዞር ዞር አሉ መሰለኝ

ኢትዮጵያ እኮ እናት ልጅ ነው ብዙ ነገር የሚመረጥባት ሀገር ኢትዮጵያ የኔ እናት ሀገር ከዛ የጎጃም ጥበበኞች የሰሩት መስቀል እንግዲህ በጣም ውድ መስቀል ነው በዚህ አጋጣሚ ማሰራት ከፈለጋችሁ ጠይቁ እናሰራላችሁ አለን አዎ እንደውም ጥሩ ነው የሚፈልግ ይኖራል እኮ ንጹ ብር አይደል አይደል ንጹ ብር ነው እንዴ ማለት ብር ነው ማለት ንጹ ብር ነው ከመገ ሰቱ ይዲ እመቤት ካሳ እንግድ ከዚህ በኋላ አትወልቅም ገጭ የጎጃም ልልበስ ኢትዮጵያዊ ነኝ ምንም ምንም ገጭ

ደግሞ ሰብስክራይብ ላይክ አርጉን። እሺ ቤተሰብ፣ እንወዳቸዋለን፣ እናከብራቸዋለን። ሁላችሁ ባላችሁበት ሰላማችሁ። አዲስ ቻናል ከፍቷል፣ ሰብስክራይብ አርጉን። እሺ ቤተሰብ፣ ይሄን ይመስላል በቃ። አሁን ደስታ፣ አሁን ሀዘን ነው የምታመጣው።